ሙቤ ዛሬ በአዲስ ነገር መተዋል፣ ግን ቤተሰብ እርግጠኛ አይደለሁም የሙቤ ይሁን የጓደኛ ይሁን፣ ዛሬ የኒካ ፕሮግራም አለ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የማአዚ የመሬዋ ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? እኔ በጣም ደና ነኝ እግዚአብሔር ይመስገን። የእኔ ምርጦች፣ የእኔ ምርጣ ምርጦች በመጀመሪያ እንኳን ለሆሳና በዓል አደረሳችሁ ብያለው፣ የእኔ ምርጦች። በመቀጠል ደግሞ እንግዲህ ሙቤ ኮሚኒቲ ላይ ፖስት አድርጓል። እሱንም ደግሞ ህይወት አንዳንዴ ምርጫ ትሆናለች፣ ጊዜ ደግሞ ሁሌም የበላይ ነው ብሏል ማለት ነው። እውነት ነው ሙቤዬ። ነገር ግን ዛሬ እንደዚህ ተውበክ አምረክ የመጣኸው ፕሮግራሙ ያንተ ነው ወይስ የማን ነው? እውነት ያንተም ከሆነ እንግዲህ ፈጣሪ ያሰብከውን ሁሉ እንግዲህ ይሙላለህ ነው የምለው። እርግጠኛ አይደለውም ግን ቤተሰብ የማን እንደሆነ። ሙቤ በጣም መልካም ልጅ ካለቀሰው ጋር አልቅሱ ከተደሰተው ጋር ተደስቶ በጣም የዋህ ልጅ ነው። የእውነት ነው የምላችሁ። እኔ በፊት ገና ዩቲዩብ ሳይከፍት ከነ አብርሽ ጋር በሚሰራበት ሰዓት ነው የማውቀው ማለት ነው። ሩታም ከመምጣቷ በፊት ማለት ነው። እና ሩታ እንኳ ስመታ እንደዛ ስትሆን ብዙ መስዋዕት ከፍሏል። የእውነት ነው የምላችሁ። አልቅሱ፣ በቃ ሲደሰቱ ተደስቱ። አላቅም በጣም ምርጥ ልጅ ነው። ግን አሁን ላይ ያው ሸገር ከገቡ በኋላ ብዙም አይደሉም ከነሱ ጋር እንጂ ብቻ አላቅም ከነ ሐይሚም ጋር እንደዚያው። ሐይሚም በተለይ ደግሞ በጣም ነው የሚወዳት በጣም ማለት ነው። በቃ እንደ ትንሽዬ እህቱ ነው የሚያያት ማለት ነው እና ሞቤን በጣም ምርጥ ልጅ ነው። ልናበረታታው ይገባል። በዛ ላይ እናቱን የሚረዳ ልጅ። እኔ እናቱን የሚረዳ በጣም ደስ ይለኛል ማለት ነው። ቁም ነገር ማለት ነው። በተለይ ለእናቱ አል- ለእናት ሁሉም ናቸው። በእርግጥ አብርሽም ኖ ማን ነው ብሮኬ፣ ማርክ፣ ሙቤ ለእናታቸው ያላቸው ክብር፣ ያላቸው ስሜት ከባድ ነው። በቃ ሲገልጹ ራሱ በእንባ ነው የሚገልጹት ሶስቶቹ ማለት ነው። ሙቤ፣ ማርክ ጅንኑ ማለት ነው። እና ምርጥ ልጆች ናቸው። እግዚአብሔር እናምላችሁ። እና ሙብዬ እንግዲህ ኒካው ያንተ ከሆነ በደስታ እንጠብቃለን። እንግዲህ ያንተም ካልሆነ የጓደኛም ከሆነ በጣም ደስ ይላል። እንግዲህ ትዳር ኒካ ማለት ግን ቀለበት ነዋ። ቤተሰብ ይቅርታ አድርጉልኝና በእስልምና ኒካ ነው የሚባለው የቀለበት ፕሮግራም ይመስለኛል፣ አላቅም፣ እርግጠኛ አይደለውም። ይሄን ነገር ግን አላጠራሁም። ኒካ ሰረች ምናምን ይባላል እና ቀለበት ፕሮግራም ነው እንዴ? እንደዛ ቃል ኪዳን ምናምን መሰለኝ የሚገባቦት ማለት ነው ልክ እኛ እንደምንገባው እና፣ ለማንኛውም ደስ ይላል። እውነት ነው የምላችሁ። ሙቤ ግን ዛሬ እንዴት እንዳማረበት የኔ ጠንበለል ማለት ነው። ሸበላ መስሏል? ዝንጥ ብሎ ምናምን የሌለ ማለት ነው። ዛሬ ያው የአብርሽና የሩታ ሰርግ ነው። ዱባዮች እንግዲህ እንዳትቀሩ ተብሏል። ድባ እያለንን ደግሞ እዚህ ሆን መርቃቸዋለን። ግን እኔ እኔ ቆይ ቆይ ቆይ ቆይ አሁን ምንም አልልም። አንዳንድ አስመሳይ ሾካኮች አላችሁ። የአብርሽ ሩታ ወዳጅ ነን ብላችሁ የምታጎበግቡ ማለት ነው። ሩታን ሰድበሻታል፣ ስለ ሩታ አሁን ሰርግ ምና ገባሽ ምናምን ትላላችሁ። እናንተ ምን አገባችሁ? ብሰድባትስ፣ እውነት እንደሆነ የተሳድቤ ከሆነ እኔ ሲቀጥል ተሳድቤ የማላውቅም። ግን ብሰድባት ራሱ ሩታ ራሷ ትጠይቀኝ እንጂ እናንተ ምን ቤት ናችሁ? መታችሁ ኮሜንት ላይ ዝም ብላችሁ የምትዝረከረኩት ማለት ነው። ምን አገባችሁ? ብሰድባትስ፣ ሰይ ደግ አደረግኩ፣ ልስደባት አንዳንድ አስመሳይ ያሉ ሩታን ተናገርሽ፣ ሩታን ተሳደፍ እንዲህ። እኔ ሲቀጥል ሰውን ተሳድብ አላውቅም፣ ግን ያልተመቸኝ ነገር ካለ እተቻለሁ። ዛሬም ነገም ነገም ልተቻ ትችላለሁ። ገና ምን አይታችሁ አሁን ሰርጉ ላይ እያንዳንድሽ ማለት ነው በደንብ አድርጌ እያወጣሁ ነው የምተችሽ። አለባበስሽ፣ ቦርጭሽ፣ የጸጉርሽ ስታይል፣ ምንም አይቀረኝም ማለት ነው። እያንዳንድሽ ጉድሽ ፈላ። ምንም አታመጡ፣ መብቴ ነው መብቴ ነው። እንዴ ሶሻል ሚዲያ ላይ እስከወጣችሁ ድረስ ትችት፣ አድናቆት ያለ ነው። ምንድን ነው የምታለቃቀሱ ብኝ እየመጣችሁ እንደ ምን አስባችሁ ነው ግን ተናገሬና፣ ወይስ ምንድን ነው? እኔ መጥፎ ነገር ከመናገር ተቆጥብ ያለው ድሮ ምን ያልናገርም ጨዋ ነኝ። ጨዋ ያሳደገኝ ጨዋ የሰው ልጅ እኔ በስድብ ሳይሆን በምክር ነው መመለስ የምፈልገው ኦኬ